ሴቲ እና ምክንያት የሆኑ አንድ ኡስታዝ ናቸው። አንድ ኡስታዝ ናቸው። የእኒን ኡስታዝ ንግግር አንዴ አዳምጥ ውስጥ ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ብኑ አብዱልዋሀብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ብኑ አብዱልዋሀብ አስተምሮት ነው። ሀገራችንን ከጽንፈኛ ከጠበቁ ሀራም ይህን ሰውዬ ባለፈ ታስታውሱታላችሁ። ሙስሊሙ ማህበረሰብ ሰድቦ ለተሳዳቢ ከሰጠን በኋላ የሙስሊሙ ማህበረሰብ ስም ካጠፋ በኋላ የሰራው ስራ ስህተት መሆኑን ሲረዳ ዛሬ ወጥቶ ባለፈ እንደዛ ያደረግኩት እኮ መረጃ አለኝ ምንጭ አለኝ የሆነ ኡስታዝ እንደዚህ ሲል ሰምቸው ነው ብሎ ይመርገራሉን ይዞ ብቅ አላለም። የመርገራሉ የመንደር ሀምተኛ እንጂ ጂኦፖለቲክስም ሆነ በአለማችን ላይ ስላለው የፖለቲካ ሴራ፣ ስለ ፕሮቴስታንት ታሪክ፣ ስለ ፕሮቴስታንት ሚሽነሪ የማያቅ ኦኬ፣ ቦኮሃራም ናይጄሪያ ላይ ያለውን ማን እንደመሰረተው፣ ሶማሌ ላይ ያለውን ማን እንደመሰረተው፣ ኢራቅ ላይ ያለውን ማን እንደመሰረተው የማያቅ መንደሬ ሰው እንጂ እንደዚህ በአካዳሚካል የሰለጠነ የታሪክ ሰው የፖለቲካ ሰው አይደለም። እንዲያውም እኮ ባለፈት አስታውሶ ከሆነ ትራምፕ ወደ ስልጣን እንደመጣ እነ ኤለን መስክ ወጥተው ምንድነው ያደረጉት? ከአሜሪካን ሀገር የሚወጣው ይሄ ዩኤስ አይዲ የሚባለው እርዳታ በተለይ በአፍሪካና በኤዥያ ሀገራት ሙስሊም የሚበዛበት ሀገራት ላይ ለተለያዩ ሽብርተኞች ድጋፍ ያደርጋል። ዩኤስአይድን የያዘውና የሚመራው ማነው? ፕሮቴስታንቶች ናቸው። ፕሮቴስታንቶች በአፍሪካና በተለያየ አረብ ሀገራት፣ በኤዥያ ሀገራት የተለያዩ አሸባሪዎችን በማሰልጠን እና ድጋፍ በማድረግ በዓለም አቀፍ ደረጃ የእስልምናን ስም በማጥፋት የሙስሊሙ ማህበረሰብ ስም በማጉደፍ የራሳቸውን መረብ ለመዝርጋት የሚሰሩ ናቸው። የመርኮን በልሻ ዩኤስአይዲ የማን እንደሆነ አያውቅም። ዩኤስአይዲን ማን እንደሚመራው አያውቅም። ፕሮቴስታንቶች በዚህ ዓለም ላይ ምን አይነት የፖለቲካ ሴራ እንደሚሰሩ አያውቅም። ናይጄሪያ ላይ ያለውን ቦኮ ሃረም ፕሮቴስታንት የመስረተው ማን የመስረተው አያውቅም እን። ይሄ ሁሉ አሸባሪ በየጫካ ያለ አሸባሪ፣ መቼም ንፋስ እኮ በንፋስ አይደለም እኮ የሚኖረው፣ ገንዘብ ያስፈልጓል። ገንዘብ ከየት ያመጣል? ናይጄሪያ በጣም ድሃ ሀገር ናት። የዓለማችን ድሃ ሀገር ናት። ሶማሌ የዓለማችን ድሀ ሀገር ናት። እና ታዲያ ሶማሌ ውስጥ የተደበቀው ገንዘብ ከየት ያመጣል ብሎ አያስብ። ይመልኮም በልሻል፣ ግም ለግም አብርሃዝ ግም እንዲሉ መረጃ አድርጎ ይዞ የመጣው ይመልኮም በልሻል የመንደራም ይተኛል። እሱ ዋና ዓላማ ምንድ ነው? የሆነ መጅልስ ላይ ተቀምጦ ትንሽ ጥቅማ ጥቅም የሚያገኝበት ከእርሱን የሚሞላበት ለማግኘት ሁሉ ሴራ የሚያደርገው እንጂ በኤዥያና በአፍሪካ ያሉ አሸባሪ ቡድኖች ማን እንደሚረዳቸው ማን ከኋላቸው እንዳለ አያውቅም። የእውቀት ሰው አይደለም። እኔ ይሄ ሰውዬ እንደ ምን አይነት መናጤ ሰው ነው፣ ወደፊት ያመጣው ነው እሱ ራሱ ወደፊት በመምጣቱ አለማፈሩ እንደዚህ አይነት የመሀይም ስራ ሰርቶ አሳፍሮት ወደኋላ ራሱ አለመመለሱ። አሁንም እኮ ማይክ ሲዘጡት እኮ ተቀብሎ ያወራ ይሆናል። የመርጎን በርሻን አንተም በሆነ እኔ ራሴን አጠፋለሁ። በዚህ በሰለጠነ ዘመን ካላንዳች መረጃ ካላንዳች እውቀት ወተህ ማይክ ይዘህ ስትናገር አታፍርም? ራሱ ይኸው የመንደር አሚተኛህን ወሬ ዘወተ ለማህይማኖች አሳልፈህ ሰጥተን፣ ማህይማኖች ካለ ምንም መረጃ እየሰደቡ ነው። ስለዚህ ይህን ቪዲዮ ለዚህ ለልጅና ለመርኮን በልሻ አድርሱልን። እነዚህ ሽብርተኞች የሚረዱት በአውሮፓ የክርስቲያን መንግስታት ነው፣ በዩኤስ አይዲ ነው የሚረዱት። ዩኤስ አይዲ ባለፈ ኤዲት ሊደረግ ተብሎ የቆመው ለምንድን ነው? እንኳን አይደለም በአፍሪካና በኤዥያ ያሉ ሽብርተኞችን አይደለም፣ ኢቨን ግብረሰዶሞችን ይረዳሉ። ምክንያቱም ማህበረሰቡን በቁጥር ማሳነስ ነው የሚፈልጉት። ግብረሰዶም የተለያየ አሸባሪ ከፈለሰፉ ከፈለፈሉ በኋላ ዙረው ደግሞ በገንዘብ ግብረሰዶም እናስተምራለን፣ አሸባሪውን እንዲጠፋ እንሰራለን ይላሉ። ይህ ሁሉ የፕሮቴስታንት ሴራ ነው። የስምና እምነት ተከታዮች እውነቱንና ሀቁን እንድታቁ ስለፈለግኩ የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የኒን ኡስታዝ ንግግር አንዴ አዳምጥ እስቲ። ወሃብ አስተምሮት ማንን የፈለፈለ ነው? አይኤስ አይኤስን የፈለፈለ ነው። ሀቂቃ ሀቂቃ እንነጋገር ካልን አይኤስ አይኤስ በማን ነው የሚመራው? እነ ፈቱል መጂዲን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ ምላስ የሚያሉ ኪታቦች በእነሱ ነው የሚመራው ቦኮ ሐራምን የፈለፈለው ማን ነው የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው አልሸባብን የፈለፈለው ማን ነው የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው መጅሊሳችን መጅሊሱ ላይ አይኤስ አይኤስ ይግባ አይግባ ነው ጥረቱ ሌላ ነገር እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደነ አይኤስ አይኤስ እነ ቦኮ ሐራም እንደነ አልሸባብ አይነቶች ወሀብያ ይባላሉ ወሀብያ ይባላል በመጀመሪያ እየተባልክ ያለውን ነገር በደንብ መረዳት አለብን። በሰው ሃይማኖት ውስጥ ማን ግባ አለ ዋናው ጥያቄ የችግሩ መንስኤ እዚህ ጋር ነው። በሰው ሃይማኖት ውስጥ ምን አስገባህ? ማን ነው አንተን ፈትዋ ሰጪ አደረገ? የእስልምናን እምነት የማትወክል ከእስልምና እምነት ውጭ ያለ አካል ነህ። በእስልምና እምነት ውስጥ ባለው ልዩነት ላይ ማን ነው ግባ ያለህ? አንተ መልስ ለመስጠት ብለህ መጣኸው ጩኸቱ እንደበዛ ስላወቅክ ነው። ይሄ የተለመደ ሴራ ነው። ነገር ግን እኛ እያልን ያለ ነው፣ ሃይማኖታችንን ለራሳችን ተዉት። እኔ ለተናገርኩት ንግግር ለንግግሬም እንደ ምንጭ የተጠቀምኩት ብለህ ያቀረብከውን ግለሰብ በተመለከተ የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው፣ አንድ ኡስታዝ ናቸው። የእኚህን ኡስታዝ ንግግር አንዴ አዳምጥ ውስቲ

ይህንን እንደ ምንጭ ከተጠቀምክ ውሃብያ ውሃብያ እያሉ ሰዎችን ስለሚያጥላሉ አካላት የተናገሩ ደግሞ ኡስታዝ አሉ። ለምን የሳቸውን ንግግርስ ስ አላቀርብክ? የኒህን ኡስታዝ ንግግር፣ አዳም ጠንቋዩም ውሃብዮችን ተጠንቀቅ ይላል፣ ሙሪዱም ውሃብዮችን ተጠንቀቅ ይላል፣ ቀብር ላይ ጠዋፍ የሚያደርገውም ውሃብዮችን ተጠንቀቅ ይላል። ምንድነው ይህ ውሃቢ ነ የሚበላ ነው የሚጠቅ ተጠንቀቅ ይላል ተጠን ምንድን ነው እሱ? ምንድን ነው የሚሉት እነሱ? ዲኑን የሚያጠፉ ነቢዩን ሰለላሁ ዐለይሂ ወሰለም የማይወዱ እንደዚህ አውልያዎችን የሚጠሉ ብለው ይነግሩናል። ሰማን፣ ሰማን። አይ አይደክመንም። ስለዚህ አሁን ስናጣራ ምንድን ናቸው እነዚህ ወሃብዮች? አላህን ብቻ ተገዙ፣ ከአላህ ሌላ ያሉትን ሁሉ ተው ነው። ነቢዩን ሰለላሁ ዐለይሂ ወሰለም ውደዱ፣ ቢድዓን ተጠንቀቁ ነው። ታዲያ

ሃይማኖትህ ይብቃ። በሰው ሃይማኖት ላይ ዘላችሁ ጥልቅ አትበሉ። የምትመለከቱት መልኩ ለእንደዚህ አይነት ግለሰቦች ትክክለኛ መልስ እየተሰጣቸው ነው። ዉሀብያ ዉሀብያ እያሉ የሚያጥላሉ አካላት ዉሀብያ የሚሏቸው ዘንድ ችግር ኑሮባቸው ሳይሆን ቁርአንና ሐዲፍ ካስተላለፈውና ይዞት ከመጣው መልእክት ለማንም ብለው ወደ ቀኝም ወደ ግራም የማይዘነበሉ እስልምና ሸሪዓ ባሰመረው መስመር ላይ የሚጓዙ ትክክለኛ ሰዎች ስለሆኑ ነው። እንደዚህ አይነት ሰው ደግሞ በየትኛውም አጋጣሚ የተለያየ ትችትና የተለያየ ስም ይወጣለታል። አህል ሱናዎች ዋሃብያ ከመባላቸው በፊት ቀደምቶችንም የተለያየ ስም እየሰጡ ከዚህ ከሐቁ መንገድ ሰዎችን ለማዘንበል የሚጥሩ አካላት አሉ። እነዚህ በእስልምና ሃይማኖት ውስጥ ያሉ ቢሆንም ቁርአንና ሐዲትን የሶሃቦችን ንግግር፣ የሰለፎችን ንግግር መሰረት በማድረግ በቂ መልስ እየተሰጣቸው ነው ያሉት። እኛ የምንፈልገው አንተና መሰሎች እስልምና ሃይማኖት ውስጥ ባለው ነገር ዘላችሁ አትግቡ፣ አይመለከታችሁም። እኛ ለምሳሌ ጴንጤና ክርስቲያን ብለን የጴንጤው ትክክል ነው፣ የዚህኛው ደግሞ አራ ተዘጋጅ ነው። ይሄኛው አጨበርባሪ ነው፣ ይሄኛው ውሸታም ነው እያለ እንናገራለን። ስለዚህ በመጀመሪያ ቪዲዮ ላይ የሰራውን የጥላቻ ንግግር ለማስተባበል የተጠቀምክበት ነገር የሚያስኬድ ነገር አይደለም። ምናልባትም ይህንን ቪዲዮ አሁን አግኝተ ሰምተኸው ይሆናል ያመጣኸው። አሁንም ደግመን ደጋግመን የምንናገረው ነገር አንተና መሰሎችህ ጥላቻችሁ እንደዚህ ገንፍሎ ወጣባችሁ። ሰዎች ያዝ አድርጉት፣ በሰው ሃይማኖት ውስጥ ጣልቃ አትግቡ፣ ቤታችሁ ይብቃችሁ ነው የምንለው። ሰላሙ አለይኩም ወረህመቱላ።